የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰዎች ሰላምታችን በያላችሁበት ይረስ እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያ አማር ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና አፋን ያሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። አገዛዙ ከንጋት ጀምሮ ከፍተኛ ወታደራዊ ስምሪት እያደረገ መሆኑ የተሰማ ሲሆን የፋኖ ኃይሎች በበኩላቸው በእንቅስቃሴ ላይ ያለን የአገዛዝ ጦር ማጥቃታቸውን አስታውቋል። በጎጃም ቀጠና ደግሞ እኩለ ቀን ላይ በተፈጸመ የድሮን ጥቃት ሰብአዊ ጉዳት መረሱ ተሰምቷል። በዝርዝር እናያለን። በትግራይ ክልል መቀለ ከተማ በሰራዊቱ አባላት የተቃውሞ ሰልፍ ተደረገ። የትግራይ ሰራዊት አባላት ያደረጉት ይህ ሰልፍ አነጋጋሪ የሆነ ሲሆን፣ ከመቀለ ከተማ ወደ ኤርፖርት የሚወስደው መንገድ የሰራዊቱ አባላት ዘግተው እንቅስቃሴ መቆም ተሰምቷል። በዝርዝር እናየዋለን። በቤኒሻንጉል ጉሙዝ ክልል በርበር ከተማ በሶስት ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች መቃጠሉ ተሰማ። ከሶስት ወራት ገደማ በፊት የከተማ ማዘጋጃ ቢሮ በታጣቂዎች የተቃጠለበት የቤኒሻንጉል ጉሙዝ ክልል በርበር ከተማ በተፈጸመ አዲስ ጥቃት የቀበሌ ቢሮ መቃጠሉ ነዋሪዎችና ባለስልጣናት ተናግረዋል። በዝርዝር እናየዋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ምክር ቤት ባረጉት ንግግር ለመካከለኛው ምስራቅ ታሪካዊ ቀነዋሉ። ሐማስ በሕይወት ያሉ ሀያ ታጋቾችን መልቀቁን ተከትሎ ትራምፕ በምክር ቤቱ ንግግር ሲያሰሙ የህዝብ ተወካዮች ቆመው አጨብጭበውላቸዋል። የተቃወሟቸውም ደግሞ አልታጡም። በዝርዝር እናየዋለን። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የሕዳሴ ግድብ አንጻር የግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች ትወስዳለች ሲሉ ፕሬዚዳንት አብዱልፈታህ አልሲሲ በኢትዮጵያ ላይ ዛቱም። ፕሬዚዳንቱ ኢትዮጵያ ታላቁ ህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ አትመለከትም ብለዋል። በዝርዝር እንመለከተዋለን። ተመልካቾቻችን አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። አገዛዙ ከንጋት ጀምሮ ወታደራዊ ስምሪት እያደረገ መሆን ሲሰማም የፋኖ ኃይሎች ወኩላችሁ በእንቅስቃሴ ላይ ያለው የአገዛዙ ጦር ማጥቃታቸውን አስታውቀዋል። በጎጃም ቀጠና እኩለ ቀን ላይ በተፈጸመ የድሮን ጥቃት ሰብዓዊ ጉዳት ደርሷል። ብልጽግና በዛሬ ሁለት ጥቅም 3 2018 ዓ ም ከንጋጅ ጀምሮ ጦርን ወደ ተለያዩ አካባቢዎች በከፍተኛ ቁጥር አሰማርተዋል ሲሉም የኢትዮኒስ የመረጃ ምንጮች ተናግረዋል። ባለፉት ቀናት ከአፋር አቅጣጫ በጊራና በኩል የተንቀሳቀሰው የአገዛዙ ጦር በዛሬ ሁለት ወደ አምባሰል ወረዳ ዋና ከተማ ውጫ ለመግባቱ ነዋሪዎች አረጋግጠዋል። ከመስከረም 16 2018 ጀምሮ ውጫሌ ከተማ ፋኖ ኃይሎች ስር መቆየቷን የተናገሩት ነዋሪዎቹም ትላንት የፋኖ ኃይሎች ከተማዋን በራሳቸው ለቀ ለቀ መውጣታቸውን ተከትሎ የአገዛዙ መከላከያ ሰራዊት ከሶስት ሳምንታት በኋላ ያለምንም ውጊያ ውጭ ያለ ከተማ ገብቷል ብሏል። በተመሳሳይ ከሁለት ቀናት በፊት ፋኖ መርሳ ከተማ ለቆ መውጣቱን ተከትሎ የወረዳ የብልጽግና አመራር በስራ ይታጅበ ላ ያለ ውጊያ ተመልሶ መግባቱ መዘገባችን ይታውሳል። በሌላ በኩል በጎንደር ቀጠና ከንጋት ጀምሮ ከፍተኛ ቁጥር ያለው ጦር ስምሪት መውጣቱን የአካባቢ ነዋሪዎች ተናግሯል። በዚህም የሚያገዛዝ ጦር ከወረዳ ከተማው ለተለያዩ አቅጣጫዎች በተለይም ወደ ማክሰኝት፣ እንፍራንዝ እንዲሁም ደጎማ በለሳ በርካታ ጦር ከንጋት ጀምሮ ስምሪት መውጣቱን ተከትሎ ወታደራዊ ውጥረት ነግሷል ተብሏል። ብልጽግና የመጨረሻ ያለውን ዘመቻ ከጥቅምት መጀመሪያ ቀናት ጀምሮ በአየር ኃይል በመታገዝ በፋኖ ላይ እንደሚዘም ሲነገር የቆየ ሲሆን በተለይም በዛሬው ሁለት በጎንደርና ሸዋ የሚታየው ወታደራዊ ስምሪት የዘመቻው ጅማሮ ሳይሆን አይቀርም ሲልሆነ የፋኖ የመረጃ ምንጮች ተናገሩት። በሰሜን ሸዋ ዞን ከፋኖ ጋር ውጊያ ላይ የሚገኙት የአገዛዝ ጦር አየር ወለድ ኮማንዶ ክፍለ ጦሮች ማለትም 101ኛ ሶስተኛ 104ኛና 105ኛ ክፍለ ጦሮች ከሰሞን ተጨማሪ ኃይል ገብቶላቸዋል፣ ሲሉ የፋኑ የመረጃ ምንጮች ያስታወቁትም። በተለይም ባለፉት ሁለት ቀናት በመራ ቤት ቀጠና ሬማ ዙሪያ ከፋኖ ኃይሎች ጋር በተደረገ ውጊያ ከፍተኛ ጉዳት የደረሰበት የአየር ወለድ ኮማንዶ ጦር ኃይል ካልተጨምረልኝ በቀጣይ አደጋ ላይ ነ ማለቱ ተከትሎ ጦር ተጨምሮለታል ሲሉ ነው የመረጃ ምንጮች አክሎ የተናገሩትም። ይህ በእንዲህ እንዳለ ዛሬ ጥቅምት 3 2018 ዓ ም የአገዛዙ መከላከያ ጦር በሁለት ወታደራዊ ተሽከርካሪ ከሸዋለሚ ከተማ ወደ ጀማ ወንዝ በመጓዝ ላይ እያለ ጃሎታ በተባለ ቦታ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ከፍተኛ ጉዳትን መዝገቡን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነውዝ አስታውቋል። በድንገተኛ ጥቃት ወታደሮችን ጭኖ ሲጓዝ የነበረውን አንደኛው ተሽከርካሪ በአርፒጂ ተመቶ ሲወድም ወታደሮቹም ተገድለዋል ተብሏል። ተሽከርካሪዎቹ ላይ ከተወሰደው ጥቃት የተረፉ ወታደሮች ሰዎችን በፋኖ ኃይሎች በእጅ በእጅ ውጊያ እንደተከፈተባቸው ነው። አፋባ ደቡብ አማራ ቀጠና ሳምንው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አስታወቀው። በተመሳሳይ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ አብማ ክፍለ ከተማ ዋጋን አካባቢ የሚንሻ ካምፕ ላይ በተፈጸመ ጥቃት በርካታ የሚንሻ አባላት የሞትና የአካል ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ተናግረዋል። ዛሬ ጥቅምት 3 ቀን 2018 ዓ ም በሚንሻ ካምፕ ላይ ጥቃት የከፈቱ የፋኖ ኃይሎች መሆናቸውን ለማወቅ ተችሏል። በዚሁ በጎጃም ቀጠና ከቡሬ ከተማ ወደ ቁርስ ሲንቀሳቀስ የነበረ የአገዛዝ ጦር ላይ ባንጃ ተራራ አካባቢ የፋኖ ኃይሎች ውጊያ ከፍተው በርካታ የጦር አባላት ሲጎዱ ጦሩ ጉዞውን አቋርጦ ወደ ቡሬ መመለሱን የአማራ ፋኖ ብሔራዊ ኃይል ምራብ አማራ ቀጠና ቴዎድሮስን ያስታወቀው። ዛሬ በጎጃም አዴት ከተማ አቅራቢያ አረቡ ገበያ አገዛዙ በፈጸመው የድሮን ጥቃት ንጹዋ ምግርላቸውን የሚያካባቢ መረጃ ምንጮች ላይ ቴኒስ ተናግረዋል። ከባህር ዳር ከተማ ዙሪያ እስከ ቡሬና ቋሪት ቀጠና ድረስ ተከታታይ አሳ እያደረገ የሚገኘው የብልጽግና አገዛዝ በዛሬ ሁለት ቀን አካባቢ አዲት ረቡዕ ገበያ ላይ የፈጸመው ጥቃት አምስት ንጹሐንና እንስሳት መገደላቸው ታውቋል። በትላንትናው ደግሞ በሰሜን ጎንደር ዞን ጃናሞራ ወረዳ ልዩ ስሙ ወይና ብትባል አካባቢ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉ የአካባቢ መረጃ ምንጮች ጨምሮ ተናግሯል። በውጊያው በአገዛዝ ጦር ላይና ሆነ በፋኖ አባላት ላይ ጉዳት ደርሷል፣ ያሉት የመረጃ ምንጮች ውጊያ አገዛዝ ጦር የተጎዳበትን ወታደሮች ይዞ ከአካባቢ መውጣቱን ተከትሎ መቆሙን አክለው ለኢትዮንስ ተናግረዋል። በትግራይ ክልል መቀለ ከተማ በሰራዊቱ አባላት የተቃውሞ ሰልፍ ተደረገ። የትግራይ ሰራዊት አባላት ያደረጉት የሰልፍ አነጋጋሪ የሆነ ሲሆን ከመቀለ ከተማ ወደ ኤርፖርት የሚወስደው መንገድ የሰራዊቱ አባላት ዘግተው እንቅስቃሴ መቆም ተሰምቷል። ወታደራዊና ፖለቲካዊ ውጥረት በበረታበት የትግራይ ክልል ዛሬ የሰራዊቱ አባላት የተቃውሞ ሰልፍ አድርገዋል። የተቃውሞ ሰልፉን ያደረጉት በመዲናዋ መቀለ ሲሆን የሰራዊቱ አባላት በጋራ ሆነው ጥያቄያቸውን ለማቅረብ እንቅስቃሴ ሲያደርጉ በሚዲያ ተለቋል። የሰራዊቱ አርሚያ ሁለት አባላት ጥቅማ ጥቅማችንና ክፍያችን ይከበር በሚል ሰልፉን ማድረጋቸው የተሰማ ሲሆን ከዚህ በፊት ነባር የፖሊስ አባላት የነበሩና በነበረ ውጊያ ለ17 ወራት ያልተከፈላቸው የሰራዊት አባላት ክፍያቸው የጸደቀላቸውና የተሰጣቸው ሲሆን በወቅቱ በጦርነቱ እንደ አዲስ የገቡት አባላትና አሁን የቲዲኤፍ አካል የሆኑት እኛ ግን ሊያካተን ይገባል በሚለው ሰልፉን ያደረጉት ብለዋል። የሰራዊቱ የአርሚ 22 አባላት ውስጥ የሆኑት የሰልፉ ተሳታፊዎች ዛሬ ከአምስት ሰዓት ጀምሮ እንዳ ዮሐንስ ከሚባለው ሰፈር ተነስተው እንቅስቃሴ ያደረጉ ሲሆን ወደ ኤርፖርት የሚወስደው መንገድ ለሰዓት አዘግተው ነበር ብለዋል የመረጃ ምንጮቻችን። የኢትዮኒስ የመረጃ ምንጮች ከመቀለ ከተማ እንዳስታወቁት ጉዳዩ ፖለቲካዊ ለማድረግና ማድረግ ቀውስ ለመፍጠር ያለ እንቅስቃሴዎች የአርሜ ሀያ ሁለት መሪን ጨምሮ ተደርጓል። ነገር ግን የሰራዊቱ አባላት በሰላማዊ ሰልፍ ላይ የጠየቁት ጥቅማ ጥቅም ይከበር የሚል ብቻ ነው ብለዋል። በተጨማሪም የሰራዊቱ አባላት የክልሉ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ያነጋግረን በማለት ክልሉ ፕሬዚዳንት ቢሮ አምርተው ተቃውሟቸውን ያሰሙ ሲሆን ፕሬዚዳንት ጄኔራል ታደሰ ወረደ የሰራዊቱን አባላት ለማነጋገር የሚያስችል ቦታና ሁኔታ ስላልተፈጠረ በሌላ ጊዜ እንደሚያናግሯቸው ተነግሯቸዋል ብለዋል። ያናገረ ያለው የሰራዊቱ አባላት ተበሳጭተው ነበር ያሉት የመረጃ ምንጮቻችን፣ በዚህ ምክንያት ከመቀለ ወደ ኤርፖርትና ኳ የሚወስደውን መንገድ ዘግተው ነበር የተባለ ሲሆን ከሰዓታት በኋላ የሰራዊቱ አባላት ወደ ካምፓቸው እንደገቡና መንገዱም ተከፍቶ መደበኛ እንቅስቃሴ እንደተጀመረ ነግረውናል። የተለያዩ ፖለቲካዊና ወታደራዊ ውጥረቶች የበዙበት የትግራይ ክልል ይሄ የተቃውሞ ሰልፍ መደረጉ በማህበራዊ ሚዲያዎች አነጋጋሪ ክስተት መሆኗል። የብልጽግና አገዛዝ በሀገሪቱ ሰላማዊ ሰልፍን ከከለከለ ዓመታት የተቆጠሩ ሲሆን በሀገሪቱ ባለፉት አመታት ተደጋጋሚ የሰላማዊ ሰልፍ በዜጎች ከሚደረግባቸው አንዱ መቀለ ከተማ ውኗል። በቤሻንጉል ጉሙዝ ክልል በርበር ከተማ በሶስት ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች መቃጠሉ ተሰማ። ከሶስት ወራት ገደማ በፊት የከተማ ማዘጋጃ ቤት ቢሮ ታጣቂዎች በተቃጠለበት የቤሻንጉል ጉሙዝ ክልል በርበር ከተማ በተፈጸመ አዲስ ጥቃት የቀበሌ ቢሮ መቃጠሉ ነዋሪዎች ለቢስ ተናግረዋል። የአካባቢው ነዋሪዎችና ባለስልጣናት በከተማዋ ለተፈጸመ ጥቃት በአጎራባጭ ኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነፃነት ሰራዊት ታጣቂ ቡድን ተጠያቂ አድርገዋል። ታጣቂዎቹ በመተከል ዞን በምትገኘው ድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 2018 ለቅዳሜ አጥቢያ ሌሊት 10 ሰዓት ገደማ እንደሆነ የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱ የአዲሳና ሁለት ነዋሪዎች ለቢሲ አረጋግጠዋል። አቶ መንግስቱ እንደሚገልጹት የተቃጠለው መስሪያ ቤት ውስጥ በውስጡ የበርበር ቀበሌ ዋና አስተዳዳሪ፣ እንዲሁም የፖሊስ አዛዥ ቢሮዎች እንዲሁም የብልጽግና ፓርቲ ጽሕፈት ቤትና የማህበራዊ ፍርድ ቤትን የያዘ ነበር። በግቢ ውስጥ የተያያዙ ስድስት ቤቶች እንደሚገኙ የሚገልጹት የማዘጋጃ ቤት ኃላፊውም ቅዳሜ አጥቢያው ሰዓት ጉዳት የደረሰበት የቀበሌ ዋና አስተዳዳሪ ቢሮ ነው ብለዋል። እሳቱን የተመለከቱት ነዋሪዎች ደርሰው ሌሎች ቢሮዎች ማጥፋታቸውን ኃላፊውና ነዋሪዎች ገልጸዋል። ወደ አርባ ዓመት አገልግሎት የሰጠ ቢሮ ነው፣ በዛ ውስጥ ያለውን ንብረት ዶሴ፣ ብዙ ወንበሮች፣ ብዙ ሸልፎች የነበሩ ያ ሁሉ ወድሟን የሚሉት መንግስቱ የደረሰው ጉዳት ቢሮውን ከአገልግሎት ውጭ የሚያደርግ መሆኑን አስረድተዋል። በቃጠሎ የቀበሌ ወሳኝ ኩነት መዛግብት ጭምር መውደማቸውን የተሰማው ቢቢሲ በአካባቢው ፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውና ኃላፊዎችና ነዋሪዎችም ነግረውኛል ሲል ዘግቧል። አቶ መንግስቱ የፀጥታ ኃይሎች ጥቃቱ ከተከሰተ በኋላ ትራጅተው ወደ ጫካ ሲሄዱ ታጣቂዎቹ ሸሽተው ሄደዋል ብለዋል። ቢቢሲ ያነጋግራቸው አንዲ አካባቢ ነዋሪ ደግሞ ጥቃቱ ፈጸመው በሌሊት በመሆኑ የፌዴራል ፖሊስና የምንሻ አባላት አለመውጣታቸውን ተናግረዋል። የድባጭ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኮማንደር ብርሃኑ ጀታ ቢሮ መቃጠሉን ቢያረጋግጡም ተጨማሪ መረጃ ከመስጠት ግን ተቆጥቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት ባረጉት ንግግር ለመካከለኛው ምስራቅ ታሪካዊ ቀን ነው ብለዋል። ሐማስ በህይወት ያሉ ሀያ ታጋቾችን መልቀቁን ተከትሎ ትራምፕ በምክር ቤቱ ንግግር ሲያሰሙ የህዝብ ተወካዮች ቆሞ አጨብጭቦላቸዋል። እስራኤል 250 ፊልስጤማውያን እስረኞችን እንዲሁም 1700 አጋቾችን ትለቃለች ተብሎም ይጠበቃል። ትራምፕ ንግግር ሲያደርጉ አንድ እስራኤላዊ ተቃዋሚ የምክር ቤት አባል ፊልስጤም አገርነት እውቅና ይሰጥ የሚል ጽሑፍ በማሳየታቸውም የፕሬዚዳንቱ ንግግር ለተወሰነ ደቂቃ ተቋርጧል። አፈ ጉባኤው አሚር ኦሃና በምክር ቤቱ ስነስርዓት ይከበር ሲሉ ተቃዋሚ ፖለቲከኞች ከአዳራሹ እንዲወጡ ተደርጓል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናው ልዩ ጀግንነት የተሞላ ሰው ሲሉ አመስግነዋል። በሐማስና እስራኤል መካከል ድርድሩ ላካሄዱት የአረብ ሀገራት ትራምፕ ምስጋና አቅርበዋል። በጋራ በመስራት ታላቅ ድል አስገኝተዋል ብለዋል። ፕሬዚዳንቱ አሁን የእስራኤል ወርቃማ ዘመን ነው ያሉት ትራምፕ መላ ቀጠናው ወርቃማ ዘመን ላይ ይገኛል ሲሉም ተደምጠዋል። ትራምፕ ጨምረውም ከሁለት አሰቃቂ ዓመታት በኋላ ሀያ ጀግና ታጋጅ ከቤተሰቦቻቸው ጋር ተቀላቅለዋል። የተቀሩት 28 ታጋጆች አስክሬናቸው መጥቶ በሰላም ያርፋል ብለዋል። ከትራምፕ በፊት በምክር ቤቱ ንግግር ያደረጉት ኔታንያሁ በትራምፕ አስተራር ድጋፍ ከአረባ ሀገራት ጋር ያለን ግንኙነት ጤናማ እናደርጋለን ብለዋል። ኔታንያሁ በሞቱ ወታደሮች ጀግንነት አገራቸው ትድናለች፣ ታድጋለች፣ ሰላም ታገኛለች ሲሉ አክለዋል። ትራምፕን የመሰለ የእስራኤል ወዳጅ በዋይት ሀውስ ታሪክ አልታየም ብለዋል። ኔታንያሁም የፕሬዚዳንቱ የሰላም እቅድ ሰላም በማስፈረገድ ከፍተኛ አስተዋጽኦ ማበርከቱንም ጠቅሰዋል። ኔታንያሁ በንግግራቸው ትራምፕ የእስራኤል ታሪክ አካል ናቸው ብለውም በመላው አገሬው ስም ምስጋና አቅርበዋል። ፕሬዚዳንት ትራምፕ ሐማስና እስራኤል የሰላም እቅድ ላይ መስማማታቸውን አሜሪካ ከሶስት ወራት በፊት በኢራን ኒውክሌር ማብላያ ላይ ካረሰችው ጥቃት ጋር አሳስረዋል። ጥቃቱ ባይፈጸም ስምነት ላይ አይደረስም ነበር። ከመካከለኛው ምስራቅና ከእስራኤል ላይ ጨለማ ደመና ተገፏል ብለዋል። ጊዜው መካከለኛው ምስራቅ በሰላም የሚያበብበት ጊዜ ነው ሲሉም ትራምፕ ተናግረዋል። ፕሬዚዳንቱ ለእስራኤልና ለፊልስጤም ህዝቦች ረዥሙንና የሚያመውን የሰቆቃ ጊዜ አብቅቷልና ያሉት ዛሬ ከሰዓት የፊልስጤም ፕሬዚዳንት ማህሙድ አባስ የሚሳተፉበት አለም አቀፍ ውይይትን ግብጽ ይካሄዳል። ስብሰባው የጋዛን ጦርነት ለማስቆም የተደረገውን ስምምነት ከፍጻሜ ለማድረስ ያለመነውም ተብሏል። በግብጽ ሻርም አልሼይክ ከትራምፕ ጋራ በመሆን ጉባኤውን የሚመሩት የግብጽ ፕሬዝዳንት አብዱል ፈታ አልሲ ናቸው። በስብሰባው ላይ የዩናይትድ ኪንግደም ጠቅላይ ሚኒስትር ኪሰር ኪርስታርመርን ጨምሮ ከሀያ ሀገራት በላይ መሪዎች ይገኛሉ ተብሎ ይጠበቃል ማለት ቢቢሲ ዘግቧል። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው ህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ ድነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብዱልፈታህ አልሲሲ ተናገሩ። አልሲሲ ትራምፕን ተቀብለው በቀጠናው ሰላም ጉዳይ ሊወያዩ አንድ ቀን ሲቀራቸው ነው የተናገሩትም። ፕሬዚዳንቱ ኢትዮጵያ ታላቁ ህዳሴ ግድብን በማስተዳደር ላይ እየተከተለች ባለችው ኃላፊነት የጎደለው አካሄድ ላይ ሀገራቸው እጇን አጣጥፋ ትመለከትም ብለዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው ስምንተኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብፅ ዲፕሎማሲና ዓለም አቀፍ ተቋማትን በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗን እንደ ድክመት መቆጠር የለበትም ብለዋል። ግብፅ ታላቁ ህዳሴ ግድብ ከአባይ ወንዝ የምታገኘው የዋ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዚዳንቱ ለተፋረጉት ንግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከስተው የጎርፍ መጥለቅለቅ የኢትዮጵያ ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡን ተገቢ ባልሆነ ሁኔታ እያስተዳደረች በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ባይ ናቸው። ፕሬዚዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተውን ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደረስ ያቀረብነው ጥያቄ ትክክል መሆን የሚያሳይ ማስረጃ ነው ብለውታ። አልሲሲ የኢትዮጵያ የታችኛው ተፋሰስ ሀገራት አስቀድማ ሳታሳወቅ ወይም ሳትተባበር ወጥነት የለው ውሃ ትለቃለች ሲሉም ወንጅለዋል። አልሲ ሀገራቸው ስርቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ የብስለትና በንግግር የማመን እንዲሁም የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ እየተደረገ ነው ሲሉ ራሳቸውና መንግስታቸውን አሞካሽተዋል። የግብፁ ፕሬዚዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅ ለመቆጣጠር የሚያስችሉ አሳሪ የሆነ ስምምነት በሁለቱ የታሽኛው ተፋሰስ ሀገራት ያካተ ስምምነት እንዲኖር የጠየቁ ሲሆን በላይኛው የተፋሱ ሀገራት የእድገት ፍላጎትና የታሽኛው ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ብለውታል። ፕሬዚዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጠል እርምጃ የማትቀበለው ዓለም አቀፍ አሰራሮችና ስምምነቶችን ወደ ጎን ስለሚል፣ የተፋሱ ሀገራት ፍላጎት ስጋት ላይ ስለሚጥል፣ እንዲሁም የፍትህና መረጋጋት መርሆዎች ዝቅ ስለሚያደርግ መሆኑ በንግግራቸው ላይ አንስተዋል። ቢቢሲ ልማት የአንድ አገር ብቻ ጉዳይ አይደለም ያሉት አልሲሲም የወንዙ ህዝቦችና የጋራ በሆነ ሀያ ኃላፊነት እንዲሁም በትብብር ብቻ ሊጠበቅ የሚችለው መብት ነው የተናጥል እርምጃ አይደለም ብሏል። በህዳሴ ግድብ ግንባታው ለ14 ዓመታት በተለያዩ ዙር የተደረገውን ድርድር የጠቀሱት ፕሬዚዳንቱም የሁሉም ፍላጎት ከግምት ያስገባ አሳሪ ህግና በመብቶችና በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምነት ታሳቢ ያደረገ ፍትሐዊና ብርሃት የተሞላበት የዲፕሎማሲ መንገድ እንደነበረ አመካሽቷል። ፕሬዚዳንቱ በንግግራቸው ካይሮም ኢትዮጵያ ያስቀመጠቻቸውን የልማት ምልክቶች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችና የሁለት ሁኔታሽኛው ተፋሰስ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበረም ጠቅሰዋል። ነገር ግን እነዚህ የግብፅ አማራጮች የፖለቲካ ፍላጎት ባለመኖርና በጠባብ የፖለቲካ ሐሳቢዎች የምራ የተናጠለ እውነታ የመጫን ፍላጎት ብቻ ሊገለጽ በሚችል ግትርነት ተቀባይነት ሳያገኝ ቀርቷል ብለዋል። አልሲሲ ወንዙ የሁሉም የተፋሱ መንግስታት የጋራ ንብረትና በብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሐሰተኛ ይገባኛል ጥያቄ ጥያቄ ተቀባይነት እንደሌለው አመላክቷል። ግብጽ በዓለም ላይ የውሃ እጥረት ካለባቸው አራት አገራት መካከል መሆኗን የጠቀሱት ፕሬዚዳንት አልሲሲ ከሀገራቸው መቶ ሚሊዮን ህዝብ 98 በመቶ የውሃ ፍላጎት የሚያገኘው ከአባይ ወንዝ መሆኑን ጠቅሰው የህልውና ጉዳይ ነው ሲሉ አስቀምጠዋል። ፕሬዚዳንቱ አክለውም ሀገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረውን የዲፕሎማሲያዊ መንገድ የድካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ የተከተለችው ካለው አካሄድ አኳያ ዝምታ እንደማትመርት እና ጥቅሟን ለማስከበር አስፈላጊ ያለችውን እርምጃ እንደምትወስድ በድጋሚ ተናግረዋል። አልሲሲ ድንበር ተሻጋሪ ወንዞች የተፈጠሩት ዜጎች ሊከፋፈሉ ሳይሆን ለውህደትና ለትብብር ድልድዮች እንዲሆኑ ነው ይላሉ። የውሃ ደህንነት ቅንጦትና ዘላቂ ልማት አማራጭ አይደለም ካሉ በኋላ እነሱ ሊጠብቁ የሚችሉ በዓለም አቀፍ ህግ፣ በጋራ ጥቅምና ሁሉም ተጠቃሚ በሚያደርግ መርህ ላይ በተመሰረተ ፍትሃዊ አጋርነት ብቻ ነው ሲሉ ተናግረዋል። ግብፅና ሱዳን በታላቁ ህዳሴ ግድብ አሰራርና የውሃ ሙሌት ላይ ለአመታት ድርድር ያደርጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ አጠናቅቆ ስራ ጀምሯል። አልሲሲ ላቀረቧቸው ክሶችና ላሰሟቸው አብዮታዎች የኢትዮጵያ መንግስት ነ የሚለው የብልጽግና አስተዳደር እስካሁን ምላሽ አልሰጠም። የተወደዳችሁና የተከበራችሁ የቱኒስ ቤተሰቦች መረጃዎቻችን እንደዚህ ነበሩ። መልካም ጊዜ እመኛለሁ።